ሰላም ጤና ይስጥልን ውድና የተከበራችሁ በመላው ዓለም የምትገኙ የቻናል ቤተሰቦች፣ እንደምትሰናባታችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ እያልኩኝ እንግዲህ እንደምታዩት ዛሬ የወንድማችን የቴዲ ቤተሰቦች ዛሬ ተረድተዋል ማለት ነው። በጣም እጅግ ልብ ይሰብራል። ቤተሰብ በእውነት ያማል፣ ያማል። እኛ ኢትዮጵያኖች እስከ መቼ ድረስ ነው እንደዚህ መጨካከናችን፣ መገዳደላችን ብቻ አላቅም። በጣም ከባድ ነው ቤተሰብ። ልጄ በሰላም ወደ ሀገሩ ይመለስልኛል ብላ እየጠበቀች ናት። እንዲህ መርዷን የልጇን መርዶ መስማት ማለት እጅግ በጣም ከባድ ነው ቤተሰብ። እውነት የቴዲ ነገር የሁላችንም ጥያቄ ሆኖብናል፣ እንቁቅልሽ ሆኖብናል ቤተሰብ። እስካሁን የገዳይ ስም እስካሁን ማን እንደገደለው ምን እንደሆነም በዝምታ ነው ያለውና እንደው ልብ ይሰብራል ቤተሰቦች። ዛሬ ደግሞ በተለይ በቃ ቤተሰቦችን መርዶ መሆኑ ደግሞ ስንሰማ በጣም እጅግ ከባድ ነው። እንደምታዩት እንግዲህ የቴዲ ቤተሰቦች ቲሸርቱን በማሳተፍ እንደዚህ ሀዘናቸውን እየገለጹ ነው ማለት ነው። እንግዲህ ለወንድማችን ነፍስ ይማር። በጣም እጅግ እጅግ ልብ ይሰብራል በእውነት። ቴዲ ወንድማችን ይሄ አይገባውም ነበር። ብቻም እንደምላላቅም ቤተሰብ በጣም ያማል፣ በጣም ያማል። ያው እንግዲህ እንደምታዩት ቴዲ ዛሬ ዘጠነኛ ቀኑ ነው ማለት ነው። ቤተሰቦቹ ትናንትና ቅዳሜ ነው ማለት ነው የልጃቸውን መሞት የተረዱት ቴዲ እንግዲህ ዛሬ ዘጠነኛ ቀኑ እንግዲህ ቤተሰቦቹ የስሙት ደግሞ ትናንትና ቅዳሜ ያው በስምንት ቀኑ ነው ማለት ነው። እጅግ ልብ ይሰብራል። ቤተሰብ ያማል፣ ያማል፣ በእውነት ያማል። እስካሁን ገዳዩም አልታወቀም። እስካሁን ይሄ ነው ተብሎ መረጃም ስለ ገዳዮቹም የወጣም ነገር የለም። ለምን እንደሆነ አላቅም። ብቻ ያም ሆነ ይሄ የሞተ ተጎዳ ግን ይህን ያህል መጨካከራችን እጅግ በእውነት በጣም ያማል፣ ልብ ይሰብራል። ቤተሰብ እና የቴዲ ቤተሰቦች እንግዲህ ዛሬ በዚህ መልኩ የልጆች የልጃቸውን መርዶ ሰምተው እንደዚህ እያነቡ ነው፣ እያለቀሱ ነው። ልባቸው ተሰብሮ እንደዚህ የልጃቸውን ድምፅ እንግዲህ የልጃቸውን ሞት በስልክ ተደውሎ ልጃችሁ እንግዲህ በቃ ተገደለ ሲባሉ ምን እንደሚሰማቸው አስቡት። ቤተሰብ እና አላቅም በጣም ያማል፣ በጣም ያማል። እውነት እኔ እንጃ። ቴዲዬ ይሄ አይገባውም ነበር። ቴዲ መልካም ሰው ነው። እኔ እንጃ ብቻ ለወንድማችን ነፍሱን በአጸደ ገነት ያኖርልን። ገዳዮቹም ደግሞ ተይዘው ለፍርድ እንዲቀርቡ እንላለን። ፍትህ ለቴዲ በቃ ፍትህ ለቴዲ እውነት ፍትህ ልንልለት ይገባል፣ ለዚህ ወንድማችን ማለት ነው። ነገሩን ንፍንፍን ቢያደርጉትም ግን እውነታው መቸም ቢሆንና መቸም ቢሆን መውጣቱ አይቀርምና፣ እስከዛው ድረስ ግን በተለይ ትልልቅ ሶሻል ሚዲያ ያላችሁ ግን ለወንድማችን ፍትህ ፍትህ እንድትሉ እንጠይቃለን ማለት ነው። እውነት በጣም ያማል። በጣም ልብ ይሰብራል። በቴዲ ሞት ልቦ ያልተሰበረ የለም። እንደሱ መሰሎቹም ብዙ ወንድሞቻችን ተገለዋል። ግን እንደው ወንድሞቻችን እስከ መቼ በዚህ መንገድ እናጣቸዋለን? እስከ መቼ ነው እኛ ግን በሰው ሀገር የምንበላለው? እንደው መቼ ነው ግን የምንዋደደው? እንዴት ወንድም ወንድሙን ይገላል? ኧረ በጣም እንደው በጣም ከባድ ነው ቤተሰብ እንደው መድኃኔዓለም ይቅር በለን። ይሄ ሁሉ የኛ ጥፋት መሰለኝ አላቅም፣ ብቻ አላቅም። ያማል፣ ልብ ይሰብራል። ቤተሰብ እኔ በጣም ልቤ ተሰብሯል። ቴዲ ሞት እስካሁን እስካሁን ማመን እራሱ አቅቶኛል። ቤተሰቦች በሌላ በአዳዲስ መረጃዎች እንገናኛለን። ቤተሰቦች ብቻው ልባችን ሁላችንም ተሰብሯል። እንግዲህ ነፍሴ ማር ለቴዲ ቴዲ ወንድማችን እግዚአብሔር ነፍስህን ባጸደገነት ያኖረው። ለቤተሰቦች ለመላው ቤተሰቦች መጽናናት እንመኛለን። እንግዲህ ከባድ ነው። ቤተሰብ በሌላ መረጃ እንገናኛለን።